እና ሰብስክራይብ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። እስከመጨረሻው የትም መሄድ የለም። አዳምጡ። እሺ፣ ላይክ እያደረጋችሁ እኔ ሲሄድ እኔ ከእናንተ ጋር ስርቅ ነው ማለት ደስተኛ የሚሆኑት እሺ፣ በቃ ደስተኛ ባጭሩ ሊያሳጣኝ ነው። ይሄን ሁሉ ነገር ያሳየኝ ማታ ይህን ላይ የሱ ፍቅር ወደ ኔ ያመጣው ይህን ነገር ባጭሩ ከኔ ሊወስዶ ነው። ትምህርቴን አቋርጫለሁ ብዬ እንዴት ነው እኔ አባቴን አይን ማየው? መሽም ቢሆን ጆሲን ትቼ ሜሄድ አልፈልግም ነበር። ከኔ ጋር ብዙ ነገር አይተዋል። ማንም ማያደርግልኝን ነገር አድርጎልኛል። ማንም ያልሰጠኝን ፍቅር ማንም ያልሰጠኝ ጊዜ ሰጥቶኛል። በጣም ወድሃለሁ። በጣም መቼም መቼም ቢሆን ለእሷ አልሽርም ማለት መቼም ቢሆን ከውስጥ ይልጣጣ እና ማለት ነው። ሰላምን ከእንግዲህ፣ ሰላም ጠንካራ ሴት ሁኚ። ሚዲያ ላይ የወጣ ሰው መቸኛ ከእንግዲህ ያው መቻል ሁሉን ነገር መቻል አለብሽ። ያው ተንግዲ የሚያስፈራሩሽንም ሰዎች ደግሞ ፈጣሪ የያዝልሽ ማለት ነው። እና አሁን በነገራችን ላይ ወደ አገሬ ተመልሻለሁ ምናምን ብላ ሻንጧዋን ምናምን እየሄደች ነው። እና እውነተች ምስኪልች ማለት ነው። ሰላም ማለት በጣም ጥሩ ልጅ ናትና ለምን እንደዚህ የታደርጓት አላችሁ? እስኪ ቪዲዮዋን እንስማውና እናወራለን ማለት ነው። በጣም ወዳችሁ የሆነ ቀን እንገናኝ ይሆናል። የሆነ ቀን የሆነ ቀን ድጋሚ ሰላም ነኝ ድጋሚ እናንተ ጋር መምጣት ይችል ይሆናል። ሁላችሁም ፈጣሪ ይጠብቃችሁ ባላችሁበት። በጣም ነ ወዳችሁ

በጣም እያለቀሰች ምናምን አየናት። ሰላም ለምን ታስለቅሷታላችሁ? የሆነ ኧረ ተው ፈጣሪያችሁን ፍሩ። አሁን ከእንግዲህ ወደ ሀገሩ ልትሄድ ነው፣ ደስ ይበላችሁ ማለት ነው። ለጆሲም አልነገራችሁም፣ ዝም ብላ ነው የምትሄደው እና በጣም ከባድ ነው እውነት። እሷ በጣም ጥሩ ልጅ ናት ማለት ነው። እኔ ቴሌግራም ላይ በፊት ቀን ደግሞ ማታ አውርጃት እውነት። ብዙ ዩቱበሮች አሉ እንደዚህ ዝም ብለው ነው እንጂ በካሜራ ምናምን ጥሩ ሰው የሚመስሉት። ተጨራሽ መልስ አይመልሱላቸው ማለት ነው ጥያቄ ምናምን እራሱ ጠይቋቸውም፣ እና ለምን እንደዚህ ባታረጓት፣ ደስ ይለናል ማለት ነው። ሰላምዬ ደግሞ አይዞሽ፣ ፈጣሪያ፣ ጠንከረሽ፣ በጣም እንወድሻለን። የእውነት እኔ ግን በጣም ነው የምወዳት፣ ትመቸኛለች ማለት ነው። በጣም ጥሩ ልጅ ጸባይ ያላት ልጅ ናት። ያው ጆሲም እንደዛው፣ ኤንዲ ማለት ከእሷ ጋር የሚሰሩ ልጆች እና ከእንግዲህ በጣም ከባድ ነው። በዚህ ሁኔታ በጣም እያለቀሰ የምናምን ከፍቷት እና ከእንግዲህ ቪዲዮ ያለቀቀች ማለት ነው። እንደዚህ ባይሆን ደስ ይለን ነበረ። ከእንግዲህ ምንም ማድረግ አይቻልም እና ታዋት ነው ምለሆን የሌላ ምንም ልል አልችልም። እና ለማንኛውም ሳብስክራይብ ሼር ላይክ እያደረጋችሁ አበረታቱኝ። እኔንም አዲስ ዩቱብ ነው ይሄ እና እንደዛ ነው እላችኋለሁ። በድጋሚ እስከምንገናኝ መልካም ቆይታ። አሰላሙ አለይኩም ወረሀቱላ ወበረካቱሁ።